ከና ቅድስት አብረው አደሩ። በስተመጨረሻ ክብረ ድንግልናዋን ወርቁን ሰጠችው ለብሩኬ። ብሩኬ እጅጉን በመገረምና በመደነቅ "ቆይ እስካሁን ድረስ ወርቅሽ ድንግልናሽ አለ ወይ?" ብሎ ሲጠይቃት፣ አሁን አለ እውነት ለመናገር እስካሁን እኮ አንተን እየጠበቅኩኝ ነበረ እናም ቀኑና ጊዜው ደርሶ ዛሬ ይሄው ላንተው አስረክቤዋለሁ፣ ከዚህ በኋላ ምንም አይቆጨኝም ብላ አለችው። ብሩኬ ብሩኬ ከመደንገጡ የተነሳ ቆይ አንቺ ለእኔ ስሜት ያለሽ ከመቼ አጀምሮ ነው? ቆይ እስኪ እንድትነግርኝ እፈልጋለሁኝ ብሎ ሲላት፣ እውነት ለመናገር ሀይሚ ካረፈች በኋላ እንዲሁም አደራ ካለችኝ በኋላ ነው። ቀስ በቀስ እያለ ፍቅር የገባልኝ ከዚያም በኋላ በዙሪያ ምንም አይነት ሰው ቢመጣ እንኳ ፍጹም ልቀበል ፍቃደኛ አይደለሁም። እናም በቃ አንተንና አንተን ብቻ ነበር ስናፍቅ የነበረው አሀጠ ከማህሌት ጋ እንኳ ሁነህ አንድ ቀን የኔ እንደምትሆን ነበረ እናም ዛሬ ቀኑና ጊዜው ደርሶ አብረን አደርን ብለው፣ ድጋሜ ደጋግመው አደረጉት። በጣም በጣም ደስ ይላል። እንዲሁም በጣምም ደግሞ ማህሌት እንግዲህ ጨለለች፣ አፈጠጠች አይኗን። እንዲሁም ደግሞ ቤቱን ሁሉ ሶፋውን፣ የሶፋውን ትራስ ማገለባበጥና እንጨት መቆርጠን ብቻ ነው የቀራት ዳጣ ዳታ ወርቁ ተበላ፣ ወርቁ ተበላ፣ እኔ ነኝ እኮ እንደዚህ ያተረፍኩት ብላ ስትለው ብሩክ የደነገጠ ምን ማለት ነው? እስኪ ንገሪኝ፣ ከምንድን ነው እየተረፈችው? ብሎ ሲላት ያኔ እኮ ለምሳሌ ልትሰጥ ነበረ ምን አዎ፣ እውነት ለመናገር ያን ጊዜ ለምሳሌ እኮ ልትሰጥ ነበረ። እናም ክብረ ንጽህናዋን ለሆለ ሽማግሌ ልትሸጠው ነበር። ነገር ግን ፈጣሪ ላንተ ብሎ ቆጥቦልህ ነው ብላ ስትለው ብሩኬ፣ ቆይ አንቺ ልጅ ግን ምን አይነት አፍቃሪና ምን አይነት ድንቅ ሴት ነሽ? እኔማ አገባሻለሁኝ በቅርቡ እያለ ሲላትማ ጭራሽ ቅድስቴ በደስታ ልቧ ድብ ለቅለቅለቅ አለ። በሀሴት ልቧ ተሞላ። ዳጣም ብራም ባሰበርሎ እያለች ቤቱን ስትቀውጠው እንደ አጋጣሚ ምሳሌ መጣች ምንድን ነው እኔ እኮ ተኝቼ ጭራሽ እያስተኛችሁኝ አይደለም እና ምንድን ነው የተፈጠረው ነገር ብላ ስትል ምኞትሽ ተሳካ እናት አገኘሽ እኮ አለቻት ዳጣ ምን ነው እናቴ መጣች እንዴ እንዴ ቆይ አንቺ ቅድስቴን እናቴ እንድትሆኝ ይፈልጋለሁ እያልሻል ነበር እንዴ ይሄውና ምን እና እናቴ ልትሆን ነው ማለት ነው ከዚህ በኋላ እንግድም መሆኑ ነው። ሰላም ሰላም፣ ውድና የተከበራችሁ የሕያ ቤቴ ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን፣ ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እንግዲህ ዳጣ ምንም ቢሆን እንኳ ቅድስቴና ብሩክ አብረው ስላደሩና እንዲሁም ደግሞ ብራምባ ስለሰበሩ ለሞገስ ደውላ ተናገረች። ከዚህ በኋላ ሁሉም ነገር አበቃ ብላ አለች። ከዛ ለማህሌት ትደወለችና ነይ እንግዲህ ዛሬ ብሩክ ከማንጋ እንደነበረ ላሳየሽ ብላለቻት። አንቺ ሴትዮ ምን እያልሽ ነው? ብሩክ ከኔ ሌላ በፍጹም ሌላ ሴት እንደማያይ እኔ መቶ ፐርሰንት እርግጠኛ ነኝ ብላ ስትል አረ እባክሽ እርግጠኛ ነሽ እንዴ? እስኪ ንገሪኝ አንቺ ማንሽና ነው አንቺ ማንሽና ነው እርግጠኛ የምትኘው። ለማንኛውም ናይ ቶሎ ብላ ጉድ አሳየችው። ከዛን ብሩኬ የእውነት አፍቅርሃት ነው የእውነት ወደሃት ነው ወይስ ደግሞ ድንግልና ልጅ ስለሆነች ነው? እስኪ ንገረኝ እንዴት በቶሎ የኔ ፍቅር አብቅቶልህ ነው እንደዚህ ያደረግከው ብላ ስትለው አይመለከትሽም፣ እሱን ሁሉንም ነገር እንቺ ምን የሚያገባሽ ነገር አለ? እኛ ማድረግ ያለብንን አድርገናል። ስለዚህ ከዚህ በኋላ አጠገቤ እንድትደርሺ አልፈልግም ብሎ አላት። ማህሌት እያለቀሰች ወደ ዝና ሄደች። ዝና እባክሽ እርዳኝ፣ ልቤስ እንኩትኩት ስብርብር ብሏል ስላት ስትለው የእኔም ልብ ተሰብሯል። ቆይ እነዚህ ጓደኛ ማቾች ወንድማማቾች ግን ምንድን ነው እያደረጉን ያለው? ብለው አዎ እውነት ለመናገር ተመልከት፣ ጉድ፣ እስኪ ተመልከት አንተ ሉላን ተቀማ፣ እኔ ደግሞ ጭራሽ በቅድስት በጣም በምጠላት እና እንዲሁም መቼ ትሄዳለች፣ መቼ አባራት አለው እያልኩኝ ዛሬ ገና ግን አብረው አደረች። ወይኔ ጉዴ ወይኔ እያለ ዝና በጣም ፉክሩንና ጉራውን ነሰነሰው። ማህሌት ብድግ አለች እና ቆይ አንተ ሁሌ ለምንድን ነው ጉራ ብቻ የምትተነትነው? በቃ ከዚህ በኋላ ሉላ እንደሆነች አትመጣም። ስለዚህ አንተናኔ ለምን አዲስ ህይወት አንመሰርትም ብላለችው አንቺ ማህሌት አብደሻል ልበል ወይስ ደግሞ የእኔ ፍቅር እየገባልሽ ነው? ወይስ እንደነ ብሩክ መስየሽ ነው? ትሰሚኛለሽ፣ እውነት ለመናገር እኔ ብሩክ ወይም ደግሞ ሞገስ አይደለሁም። ማለቴ ከአንድ ሴት ውጭ ሌላ ሺ ሴት ላፈቅር አልችልም። እናም እኔ ከልጅነት እስካውቀ ድረስ ከሉላ ውጭ ማንንም አፍቅሬ አላቅም፣ ቀምሼም አላውቅም። እናንችን በፍጹም በእንጨትም አልነካሽ ብሎ አላት ኤፍራታ ኢፍራታ ነገሩን ውስብስብና እሳቱን እየለኮሰች ትገኛለች። በቃ ከዚህ በኋላ ማጥመድ ያለብሽ ብሩክን ሳይሆን ከዚህ በኋላ ማጥመድ ያለብሽ ዝናንና ዝናን ብቻ ነው። እሱ ሁሉንም ነገር ስላለው፣ አንችም ደግሞ ፏ ብለሽ ትኖሪያለሽ። ለእኔም አንድ ሁለት ክፍል ትሰጭኛለሽ እያለ ስትላት ቋያንቹ ግን ሁለጊዜ ከገንዘብ ውጭ ሌላ ምንም አይታይሽም፣ አይደለም? አብሬ መተኛት ምናምን፣ ኧረ ተይ ግደለሽም። ተኝ እንዴ ታዲያ፣ ይሄ ምን ስህተት አለው? ደግሞስ እውነቴን አይደል እንዴ? ሴትየዋ እኮ ቤኪ ቤኪራ ይጨምራለች። ትሰምኛለሽ፣ አሁን ዝና ብር እየሰጠኝ አይደለም፣ ነገር ግን ያስቀመጥኩት ስላለ እሱን ብር እሰጥሻለሁ። ከዛም በኋላ እባክሽ ተይኝ እንዴ። ምን ላድርግ መሀሌት፣ ታዲያ ጎዳና ላይ እንወርቃለን እንዴ? መውደቅም ካለብን እንወርቃለን። ከዚህ በኋላ እኔ ዝና ለገንዘብ ብቻ እንደምፈልገው ማወቅ የለበትም። እናስ እናማ በሚያስፈልገው ሁኔታ አብሬው እንዳለው እንድሰማው ማድረግ አለብኝ። ከዛ ነው አማልዬ እሱን የራሴ ማድረግ የምችለው ስትል፣ እንደዛ ከሆነማ አግዝሻለሁኝ በርቺ አለቻት። ዳጣ ዳጣ ከቅድስቴ ጋር ምሽትሽ እንዴት ነበረ? እንዴትስ አድርገሽ እንደሚወድሽ እና እንደሚያፈቅርሽ አወቅሽ? ብላ ስትል እውነት ለመናገር አልጋ እንጥፊልኛለኝ፣ እሺ ከዛ ምን ትፈልጊያለሽ ብሎ ሲለኝ እንድታከብረኝ እንድታከብረኝ ነው አልኩት። ምን አዎ፣ ከዛን እንዴ እኔ አክብሬሽ አላውቅም? እንዴ አንቺ ላደረግሽልኝ ነገር በጣም አመሰግናለሁ እያለኝ በቃ የሆነ ሰዓት ተሳሳብን። ምንድን ነው መሳሳብ ማለት? በቃ ስሜታችንም እኩል ሆነ ማለቴ ነው። ከዚም በኋላ አደረግን። ኧረ በለው ይሄማ በጣም ደስ ይላል እያለች ዳጣ አባባሰችላት። ምሳሌ ምሳሌና ቅድስት እናትና ልጅ ሆነው ቤቱን ፋ እያደረጉ ብሩክ ከስራ ሲመጣ እየተቀበሉት፣ አምላኬ ሆይ ቆያችን አረመኔና ጨካኝ ማህሌት ተወስደህ ቅድስትን የመሰለች ንግሥት ስትሰጠኝ ግን የእውነት አንተ እኮ ትለያለህ፣ አምላኬ የእውነት ትለያለህ። እያለ ፈጣሪውን ማመስገን ጀመረ። ኢፍራታ ኢፍራታ ብሩጋ ደውላ፣ ግን የእውነት አንተ እንዴት እንደዚህ ታደርጋለህ? ጭራሽ ከሰራተኛ ጋር ብላ ስትል፣ ትሰሚኛለሽ? ኢፍራታ በማያገባሽ ነገር ባትገቢ ጥሩ ነው። እሷ ሰራተኛ ትሁን አትሁን አንቺ የት ታውቂያለሽ? ትሰሚኛለሽ? አንድ ሙያ የሌለሽ ሴት ጭራሽ ሰራተኛ ምናምን እያልሽ ወሬ ተጣፍጫለሽ። አንቺ እኮ ሽሮ ስሪ ብሎሽ እንኳ ሽንኩርቱን አፍጠሽ ነው የምትሰሪው። ስለዚህ ኢፍራታ ከዚህ በኋላ ለእህትሽም ነግሬያታለሁኝ በፍጹም በእኔ መንገር ባትገቡ ጥሩ ነው። ምን? አዎ ያንን ዝና የተባለውን ሰውዬ ራሱ እኔ ጠፍጥፌ ጠፍጥፌ ነው የለቀኩት ብሎ አላት። ኢፍራታ ይህንን የሰማችው ኢፍራታ ማህሌትን ጠየቀቻት። አዎ እውነት ለመናገር ብሩክ ዛሬ ጠብጥ ቦታል ምን አዎ ልብና አድርጎ ነው የቀጠቀጠው ታውን እንኳ ብለው በፍጹም ሊሰማኝ ፈቃደኛ አይደለም እና ብሩክ ከዚህ በኋላ ምንም የሚያግደው ነገር የለም ደግሞ ሌላው ነገር እሺ ምንድን ነው ሌላው ነገር ቢገርምሽ ምሳሌ የሆነ ነገር ከሆነች ዋናዎቹ ተጠርጣሪዎች ዝናና እንዲሁም ምንን ነው ምን አዎ ብሩኬ ከዚህ በኋላ ልጁን እንድንነካ አይፈቅድልንም ነገር ግን እሱን ብቻ ነው እሱን ደግሞ እንደማንችለው ታውቅ ያለሽ ሄደ ምን ነው፣ ብቻ ካሁኑ እጅ ሰጠው እንዳትዬ። እንደዛ ማለት አይደለም። እና ታዲያን ምን ማለትሽ ነው? በቃ አለ አይደለ፣ ሁሉም ነገርን ይሰጭቶኛል። እኔ የምፈልገው ዝናና ዝና እንዳፈቅረኝ ብቻ ነው። እንደሱ እንዳፈቅርሽ ከፈለግሽ ሉላ ያለችበትን ቦታ ብታውቂ እንኳ አለመናገር ነው። ምን አዎ። ቆይ ግን ታዲያ ያታለልኩት እንዳታለልኩት ያወቀ ቀን ታዲያ እኔን እኮ ይገለኛል። አይ በቃ ስለማፈቅርህ ነው ብለሽ ትነግረዋለሽ። ከዛ ሁሉም ነገር ያበቃል። እንደዛ ይመስልሻል? እኔ እንደዛ ይመስለኛል፣ ግን እኔ አይመስለኝም። አያያይ የእውነቴን ነው ምልሽ። ብቻ አንቺ በደንብ ተረጋጊና ይሄንን ነገር በይ፣ ከዛም በኋላ ሁሉም ነገር ይስተካከላል ብሎ አላት። እሺ ብላለቻት። ከዛን እሺ በቃ አንቺ ካልሽ ሁሉም ነገር ይሆናል፣ ኤፍራታ ብላ መለሰችላት። ለማንኛውም ይሄን ገንዘብ የቤት ኪራዩን ክፈይና ሁሉም ነገር ሰላም እናገኝ። እኔ በጣም እየተጨናነኩ ነው። ልክ ነሽ። አንቺ ብቻ አይደለሽም። እውነት ለመናገር እኔ ራሱ በጣም ተጨናንቅ ያለው አለች። ዳጣ ዳጣዬ ከሞጌ ጋር እያለች እንዴት ነው ላይፍ? ማለቴ ከሉላ ጋር ምን እያደረጋችሁ ነው ብላ ጠየቀችው። እሱም ደግሞ ምርጥ የፍቅር ጊዜ እያሳለፈ እና እንዲሁም ደግሞ በጣም እንደናፈቃት ፀሐዩ ነገራት። የእውነትህን ነው? አዎ፣ እውነት ለመናገር ሉላ ውጭ መውጣት እንዲሁም ደግሞ መጮህ በቃ መዝለል ምናም ትፈልጋለ ዳጣ ነገር ግን በፍጹም ይሄ ዝና እያለ ሊሳካ አልቻለም ታዲያ አሁን እኮ ብሩክ መጥቷል እንዴ ብሩክን አምኜ አረ እንደዛ ትበልም እኮ እውነት ለመናገር ትናንትና ራሱ ያንተን ስም ሲያነሳ እኮ እንዴት አጋጭቶ አጋጭቶ አፈር ድሜ እንዳበላው ስለዚህ እባክህን ደግሞ በዛ ላይ ዛሬ ዳጣና ብሩክ አብረው አድረዋል ምን አው የምሬ ነው ምልህ። እና ወሰደው ነው የምትይኝ? የዛኔ ሽማግሌ ትራፊ። አዎ እንግዲህ ተሳካላት በስተመጨረሻ እሷም ክብረ ንጽህናን ትዳር እንኳ ባይሆን ብሩክ ነው የሚወስደው እያለች ስታልም ነበር። እናም ህልሟ ተሳክቶላታል። የእውነትሽን ነው? አዎ የእውነት ሌላ ቀጣፊና ሌባ ዱርዬ ከሚወስደው ለጋሸ ሰጠዋለሁኝ እኔም ምናልባት በዛ አንድ ምሽት ላይ ከሱ ፍሬ ይሰጠኝ ይሆናል ብላ ስትል ነበር። አረረረ እንደዛም አይሆንም እንዴ? ለምን አይሆንም? ማለቴ ምሳሌ ትበቃለች ብዬ ነው፣ ደግሞ በኋላ ሌላ ጦርነት እንዳይመጣ። እኔ ግን አላውቅም። ለማንኛውም ዛሬ አብረው አድረው በደንብ ላይፋቸውን አሳልፈዋል ብሎ ብላ ነገረችው። ሞገስም እጅጉን ደስ አላት። ይህንን ነገር ለሉላ ሲያበስራት፣ ሉላ ትንሽ ቅር አላት። አንተና እኔስ መቸ ነው ብላ ስትለው፣ ነገርኩሽ አይደል መጀመሪያ ፍጅት አደርጋለሽ። እናም እኔ ራሴ ዝናን መደንባርጌ እጋፈጠዋለሁ ብሎ አለ። እስኪ የእውነት ቅድስቴና እንዲሁም ብሩኬ አብሮ በማደራቸው ደስ ያላችሁ በኮሜንት አሳውቁኝ ውዶቼ።